ቆይ ትንሽ፣ አይ ኖ ከእራሴ ጋር ገብደብ ሹፌሬን ምን ልበል እንጃ፣ የምን ያውቃል እ ምን ልበል ነገር እኔ የምን ያውቃል፣ ምን ማድረግ አለብኝ? ልግባና በጣም ትሄጂ የምታደርገኝ አሜሪካ ቲክቶክ በጣም ቁጭ ብለው የምትከታተለው የሴት ናት። ቲጂ ግን እህዩ ንገሪኝ አለች እንዴት ነው ምናምን ነገር ልጁ ግን ምናምን አልሽ። ስለ እህዩ ልንገርሽ ለማንኛውም አታወጭም አልኳት። በቃ ምስጢር አድርጌልኝ ውሸት ነው አልኳት። ወይ እኔ እኮ ለዚህ ነው የምወድሽ አለች። አሁንም በየምሄድበት አገልግል ቦታ ላይ

የ የራስህ ጓደኛ ሶስተኛ ጓደኛ ቲጂ እያፈረብሽ አለኝ ሲለኝ፣ አይ ልጅ ምስጢር ወጣ ሴትሽ አንድ ምስጢር አይወጣም ነበር። እኔ እኮ አልኩ እኮ እስከመጨረሻ ድራማ ይቀጥላል። ለምን ብለህ ብትለኝ፣ ጓደኛው ነው ጠላቱ። ሶስተኛው ጓደኛው ወይ የእሱ ጠላት ስለሆነ ጠላት ነው ያለ ነገር

ጥሪዎች ነገር ማለት ነው። አሁንም ነገር የሆነ ነገር ላይ ሾፍ እናድርገዋለን ነው ነው እሱ ግን የሚያውቀው ነገር የለም። ጋብቻው የውሸት ከሆነ ቢያፍርብሽ ባያፍርብሽ እየበላ

እዚህ ጋ ግን መልስ መስጠቱ ያለበት ይመስለኛል። ለምንድን ነው የምታፍርባት? አላፍርባት፣ በጣም የምኮራባት እንዲያው። ካላፈርክባት ለምንድን ነው የምር የማታገባት? ለማግባት እኮ በጣም ብዙ ነገር ያስፈልጋል ብሎ ይገባል። ምክንያቱም ጋብቻ ቀላል ነገር አይደለም። እንዲያውም በዚያው አጋጣሚ እንደዚህ የከበረውን ጋብቻ በዚህ ደረጃ በቪዲዮ ማምጣት አሁን ህዝቡን ህዝቡ ይቀሰመት ፈልጋለሁ። ለዛም ነው እስካሁንም የቆየሁት። ብዙ ጓደኞቼ ያገቱት አስቤበት መግባት አለብኝ። ብዙ ቻሌንጅ ያሳልፍ ያለው ነው በስራዬ ካሜራ ተዘርፍ ያለው በጣም ብዙ ብዙ ነገር ያሳልፍ